ብሔራዊ የደኅንነት ምክር ቤት ሚያዝያ አንድ ቀን 2017 ዓ ም ባደረገው ስብሰባ ሀገራዊ ቀጠናዊና ዓለማዊ ሁኔታዎችን ገምግመዋል። ምክር ቤቱ የሰጠው ሙሉ መግለጫ ቀጥሎ ይቀርባል። ብሔራዊ የደኅንነት ምክር ቤት ሚያዝያ 1 ቀን 2017 ዓ ም ባደረገው ስብሰባ ሀገራዊ ቀጣናዊ፣ እና ዓለማዊ ሁኔታዎችን ገምግመዋል። ኢትዮጵያ ለዘመናት ፖለቲካዊ፣ ኢኮኖሚያዊ፣ ማኅበራዊ እና ዲፕሎማሲያዊ ስብራቶች ገጥሟት ነበር። እነዚህን ስብራቶች በመጠገን ወደ ብልጽግና የምታደርገውን ጉዞ እያፋጠነች ትገኛለች። እስካሁን የጀመረቻቸው ሪፎርሞች እየተሳኩም፣ የወጠነቻቸው ኢኒሽቲቮች ፍሬ እያፈሩም፣ በዓለም አቀፍ መድረኮች ያላት ነት እየጨመረ ብሔራዊ ጥቅሞቿን ለማስከበር የምታደርገው ጥረት ውጤት እያስመዘገበ መሆኑ ለዚህ ምስክር ነው። ከዓለም አቀፍ የፋይናንስ ተቋማትና አጋሮች ጋር በተደረጉ ውይይቶች እየተገኙ ያሉ የፋይናንስና የኢኮኖሚ ድጋፎች ለፖለቲካዊ ኢኮኖሚያዊና ማኅበራዊ ሪፎርሞች ስኬት ያላቸው አበርክቶ ከፍተኛ ነው። በልማትና በፖለቲካ መስክ እየመጡ ያሉ አዎንታዊ ለውጦች ሀገራዊ ሰላም እንዲጸና አስተዋጽኦ ያበረክታሉ። ሀገራዊ የሰላም ሁኔታው ከጊዜ ወደ ጊዜ እየተሻሻለ መጥቷል። ይህንንም የምክር ቤቱ ግምገማ አመላክቷል። ከኢኮኖሚያዊና ፖለቲካዊ ለውጥ በተጨማሪ የሰላም ሁኔታው እንዲሻሻል ያደረጉ ምክንያቶችም አሉ። ህዝቡ የግጭትንና የጦርነትን አስከፊ ገጽታ በማየት ከግጭት ጠማቂዎች ጋር ላለመተባበር ያሳየው ቆራጥ

የመጀመሪያው ነው። መንግሥት ለሰላማዊ መፍትሔ ያለው የጸና አቋምና ያደረገው እንቅስቃሴ በሁለተኛነት የሚጠቀስ ነው። ምንም እንኳን በአንዳንድ ወገኖች እኩይ ዓላማ የተነሳ የትግራይ ሕዝብ የሚፈልገውን ያህል ሰላም ባያገኝም በትግራይ የነበረው ጦርነት በሰላም እንዲፈታ መንግሥት ባደረገው ያላሰለሰ ጥረት ሕዝቡ እፎይታ እንዲያገኝ አስችሎታል። የሰላም ስምምነቱ መንግስታዊ አገልግሎቶች እንዲጀመሩ፣ ማህበራዊና ኢኮኖሚያዊ ስራዎች እንዲከናወኑ መሠረተ ልማቶችም እንዲጠገኑ አድርጓል። በአማራና በኦሮሚያ ክልሎችም መንግሥት ሕግ በማስከበርና የሰላም መንገዶችን በማበረታታት ባከናወነው ተግባር አያሌ ውጤቶች ተመዝግበዋል። ታጣቂዎች የሰላም መንገድን መርጠው በሰላም ገብተዋል። ሕዝብ የሰላም ባለቤት በመሆን አካባቢውን ማስከበር ጀምሯል። ክልላዊ የጸጥታ መዋቅሮች ተጠናክረዋል። የኢኮኖሚ እንቅስቃሴዎች በታቀደላቸው መንገድ መከናወን ጀምረዋል። የሸቀጦችና የሰዎች ዝውውሮችም የተሻለ ደረጃ ላይ ደርሰዋል። በሌሎችም የሀገራችን አካባቢዎች የሰላምና የጸጥታ ሁኔታው ይበልጥ እየጸና እንደሚገኝ የደኅንነት ምክር ቤቱ በጥልቀት ግምግሟል። ይህ በእንዲህ እንዳለ የአፍሪካ ቀንድ ቀጣና ካለበት ነባራዊ ሁኔታ ዓለም እየሄደችበት ከምትገኝበት የፖለቲካና የኢኮኖሚ መንገድ እንዲሁም ሀገራችንን ልናደርስ ከምንፈልግበት የብልጽግና ደረጃ አንጻር ትኩረት የሚሹ ጉዳዮች መኖራቸውንም ምክር ቤቱ ተመልክቷል። የመጀመሪያው በ21ኛው መቶ ክፍለ ዘመን ሊኖር የማይገባውን ፍላጎትን በኃይል የማስፈጸም ኋላ ቀር አማራጭ የሚከተሉ አካላትን የተመለከተ ነው። እነዚህ አካላት መልካቸው ይለያይ እንጂ በተለያዩ አካባቢዎችና በውጭ ይገኛሉ። የራሳቸውን አካባቢ ከሌላው የበለጠና የተጎዳ አድርገው ያሉ መነጋገርና መወያየት አይፈልጉም። ሴራ፣ ወጥመድ፣ ዝርፊያ፣ እገታ፣ ጭካኔ ሕገወጥ ንግድና ፍላጎትን በኃይል ብቻ ማስፈጸም መለያቸው ነው። አልፎ አልፎም ጥፋት የጋራ ዓላማቸው በመሆኑ ተቀናጅተው ለማጥፋት ይሞክራሉ። ህጋዊ የፓርቲ ሸፋኖችን ለሕገ ወጥ ተግባራት ይጠቀማሉ። ከኃላፊነት የተነሱ አኩራፊ ፖለቲከኞችን በመጠቀም ሕገ ወጥ የፖለቲካ እንቅስቃሴ ያደርጋሉ። በሃይማኖት ተቋማት ውስጥ የሚገኙ አንዳንድ የመልካም አስተዳደር ችግሮችን ለሁከት ተግባር ለመጠቀም ይሠራሉ። ሁለተኛዎቹ አካላት በተለያዩ ቦታዎች ተቀምጠው በሀገር ውስጥና በውጭ ከሚገኙ የኢትዮጵያ ጠላቶች ጋር በመተባበር የመንግስትን ስራዎች በማደናቀፍ የህዝብን ምሬት በመጨመርና የሐሰት ወሬዎችን በማዛመት የተጠመዱ ናቸው። በማኅበራዊ ቦታዎች፣ በቤተ እምነቶች፣ በመሥሪያ ቤቶችና በንግድ ቦታዎች ተሰግስገው እኩይ ዓላማቸውን ለማስፈጸም ይሞክራሉ ሸቀጥ ይደብቃሉ። የአቅርቦት እጥረት ይፈጥራሉ። የውጭ ምንዛሬ ስርጭትን ይገድባሉ። ኮንትሮባንድ ያካሂዳሉ። በሕገ ወጥ መንገድ ሰዎችንና መሳሪያዎችን ያዘዋውራሉ። በሙስና በዘመድ አዝማድና በብልሹ አሰራር ህዝብ እንዲማረር ሆን ብለው ይሰራሉ። ሶስተኛዎቹ የሐሰት ፕሮፓጋንዳውን የሚመሩ ክንፎች ናቸው። መደበኛውንና ማኅበራዊን ሚዲያ በመጠቀም የሕዝቡን ሰላም ይረብሻሉ። በጦር ሜዳ ሲሸነፉ፣ ሴራዎቻቸው ሲከሽፉባቸው፣ በሰልፍና ባመፅ የሚወድቅ መንግሥት ሲያጡ የመጨረሻ አማራጫቸውን በመጠቀም ላይ ይገኛሉ። የሐሰት ታሪክ ይፈጥራሉ፣ የሐሰት መረጃ ይቀምራሉ፣ የሽብር ወሬ ያደራሉ፣ የእውከት ዜና ይፈበርካሉ። የፖለቲካ የአስተዳደርና የጸጥታ ተቋማት ከሕዝቡ ጋር ተቀናጅተው በሚሰሩት ስራ የጥፋት ኃይሎች ዓላማ እንዳይሳካ አቅማቸው ምኞታቸውም ከንቱ ሆኖ እንዲቀር ለማድረግ ተችሏል። ከእነዚህ ሀገራዊ የጸጥታ ሁኔታዎች በተጨማሪ ዓለም አቀፋዊና ቀጠናዊ ሁኔታዎችም በደኅንነት ምክር ቤቱ በጥልቀት ታይተዋል። የዓለም የኢኮኖሚ ሁኔታ፣ እየተከሰቱ ያሉ ውጥረቶች፣ የሽብር እንቅስቃሴዎች፣ እየታወኩ ያሉ የዓለም አቀፍ የንግድ መስመሮች እየፈረሱን ና እየተዳከሙ የሚገኙ ሀገሮች፣ እየተበራከቱ ያሉ የሳይበር ጥቃቶች፣ እየተነጣጠሉ ያሉ ነባር ዓለም አቀፋዊ ትብብሮች፣ እየተፈጠሩ ያሉ አዳዲስ ዓለም አቀፋዊ ጥምረቶች በሀገራችን ላይ ሊያሳድሩት የሚችሉ ተጽዕኖ በዝርዝር ውይይት ተደርጎበታል። የተቀመጡ አቅጣጫዎች ሰላም፣ ጸጥታና ደኅንነት ከፖለቲካዊ ኢኮኖሚያዊና ማኅበራዊ ሁኔታዎች ጋር የተሳሰሩ ናቸው። ፖለቲካዊ ብስለት፣ ኢኮኖሚያዊ እድገትና ማኅበራዊ መረጋጋት የአንድን ሀገር የሰላም የጸጥታና የደህንነት ሁኔታዎችን ያሻሽላሉ። ከዚህ አንጻር በሀገራችን የተጀመሩ ሪፎርሞችን ወደ ማጽናት ምዕራፍ ማድረስ ይገባናል። አምራችነትን ማበረታታት፣ የሲቪል ሰርቪስ ሪፎርምን በተያዘለት ጊዜና ደረጃ መተግበር፣ ለወጣቶች ስራ መፍጠርና ማሰማራት፣ የሰዎችንና የሸቀጦችን ዝውውር ይበልጥ ማቀላጠፍና ሰላማዊ ማድረግ፣ ኮንትሮባንድንና ህገወጥ ንግድን መቆጣጠር ጋር የመሰረተ ልማትን ደህንነት በህዝብና በጸጥታ አካላት ማረጋገጥ፣ የተጀመሩ ኢኒሼቲቦችን በመፍጠርና መፍጠን ስልት ይበልጥ ውጤታማ ማድረግ፣ የበልግና የክረምት ስራዎችን በተገቢ ዕቅድና አመራር ለውጤት ማብቃት፣ የትምህርትና የጤና አገልግሎቶች በየትኛውም አካባቢ ፈጽሞ እንዳይቋረጡና የተቋረጡትም እንዲቀጥሉ ማስቻል አስፈላጊ ነው። ለዚህም የሚመለከታቸው አካላት ተናበው ተቀናጅተውና በጋራ አቅደው የሚፈለገውን ውጤት እንዲያመጡ አቅጣጫ ተቀምጧል። በሀገራችን በተለያዩ አካባቢዎች ያሉ ችግሮችን በሰላማዊ መንገድ በፖለቲካዊ ውይይት ለመፍታት የተጀመረው እንቅስቃሴ ፍሬ እያፈራ ነው። ይህንን ስራ ይበልጥ ውጤታማ ለማድረግ ባህላዊ መንገዶችን ጨምሮ ሁሉንም አይነት ሰላማዊ መንገዶች መጠቀም ይገባል። የሰላም መንገድን መርጠው ለሚመጡ አካላት ተገቢውን እንክብካቤ ማድረግና ሰልጥነው ወደ ሕዝቡ እንዲቀላቀሉ መስራት ያስፈልጋል። በሌላ በኩል ደግሞ የሰላም አማራጮችን ዘግተው ፍላጎታቸውን በኃይል ለማስፈጸም በሚንቀሳቀሱት ላይ የተጀመረውን ህግ የማስከበር ተግባር አጠናክሮ መቀጠል ያስፈልጋል። ከኢትዮጵያ ጠላቶች ተልዕኮ እየተቀበሉ በሀገር ውስጥ ችግር ለመፍጠር የሚጥሩ ባንዳ ኃይሎች ከዕለት ወደ ዕለት አቅማቸው እየደከመ ተቀባይነታቸውም እየከሰመ መጥቷል። የገንዘብና የሰው ኃይል ምንጫቸውም እየነጠፈ ነው። ነገር ግን ፈጽመው እስኪጠፉ ድረስ ህግ የማስከበር የሰላም አማራጮችን አሟጦ የመጠቀምና ህዝብን የማንቃት ስራዎች ወሳኝ ናቸው። ይህን ካለፈው በበለጠ ለማከናወን የሚያስችል ስልትና አቅጣጫም በደኅንነት ምክር ቤቱ ተቀምጧል። ለዚህም የሚመለከታቸው የፌዴራልና የክልል አመራሮች በእቅድ የተቀመጠውን ፈጥነው በመተግበር ውጤት ማምጣት እንዲቻል አቅጣጫ ተቀምጧል። በተለያዩ መዋቅሮች ተደበቀው ሽብር የሚነዙ የመንግስትን ስራ የሚያስተጓጉሉና ህዝብን የሚያማርሩ የተለያዩ ሚዲያዎችን በመጠቀም የሐሰት መረጃ የሚያሰራጩ አካላትን በመረጃና በማስረጃ ላይ ተመስርቶ ለማጥራት የተከናወነውን ተግባር ምክር ቤቱ በአድናቆት ተቀብሎታል። አሁንም ቢሆን ግን እነዚህን አካላት ለማወቅ ለሕግ ለማቅረብና ለማጥራት የሚያስችል ሥራ ይፈለጋል። ለዚህም በሕግ በጸጥታና በሌሎች አካላት የሚከናወነው ተግባር ተጠናክሮ መቀጠል እንዳለበት ምክር ቤት ወስኗል። ከሚመለከታቸው የሀገር ውስጥና የውጭ አካላት ጋር በመነጋገር እነዚህን የወሬ ጌቶች ለህግ ለማቅረብ የተጀመሩ ስራዎች ይበልጥ መቀጠል አለባቸው። ሐሰተኛ መረጃዎቻቸውን ህዝብ እንዲያውቅ የማድረጉ ተግባር አቅምና ስልት ጨምሮ መከናወን አለበት። ከዚህም ባሻገር አግባብነት ባላቸው የሀገራችን ህጎች አማካይነት ተገቢውን ህግ የማስከበር ስራን ለመስራት የሚመለከታቸው ሁሉ አቅደውና ተቀናጅተው እንዲሰሩ አቅጣጫ ተቀምጧል። የተደራጁ የኢኮኖሚ ወንጀሎችንና ሻጥሮችን ማምከን ብሎም ፈጻሚዎቻቸውን ለህግ ማቅረብ ወቅቱ የሚጠይቀው ተግባር ነው። ከየትም አቅጣጫ የሚነሱ ህገወጥ የሰዎች የሸቀጦችና የመሳሪያዎች ባለሙያዎች ዝውውሮችን የሚከላከሉና የሚያስተካክሉ ህጋዊና ተቋማዊ አሰራሮችን መዘርጋት ተገቢ ነው። የገንዘብ የኢኮኖሚና የአስተዳደር ተቋማት ከጸጥታ አካላት ጋር በመቀናጀት አስፈላጊውን አስተዳደራዊና ህጋዊ እርምጃዎች እንዲወስዱ አቅጣጫ ተቀምጧል። የኢትዮጵያን ዓለም አቀፋዊ ተሰሚነት የሚያሳድጉ የዲፕሎማሲ ውጤቶች እየጨመሩ መጥተዋል። ይህን ይበልጥ በማስፋፋትና በማጠናከር የኢትዮጵያን ብሔራዊ ጥቅም በዓለም አቀፍ ደረጃ ማስከበር ተገቢ ነው። በተለይም ደግሞ የኢትዮጵያን የባህር በር የማግኘት መብት ለማስከበር ዲፕሎማሲያዊ፣ ህጋዊና ሰላማዊ መንገዶችን መሠረት አድርጎ የተጀመረው ሥራ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ ተቀምጧል። በአፍሪካ ቀንድ ቀጣና ያለው ሁኔታ እንዲረጋጋ ለሕዝቦች ኢኮኖሚያዊና ማኅበራዊ ትስስርና እድገት ምቹ እንዲሆን ውጥረቶች እንዲረግቡና ችግሮች በሰላማዊ መንገድ እንዲፈቱ ኢትዮጵያ የያዘችው አቋም ለዘላቂ ሰላምና እድገት ቁልፍ መሆኑን ተመልክተናል። በመሆኑም በቀጠናው ላይ ተገቢ የሆነውን ሚና ለመጫወት የሚያስችል አቅጣጫ በምክር ቤቱ ተቀምጧል። ኢትዮጵያ በአሁናዊው የዓለም የፖለቲካና የኢኮኖሚያዊ ሁኔታ ውስጥ የፖሊሲ ነጻነቷን አስጠብቃ ጥቅሞቿን አስከብራ ተገቢ ሚናዋን እንድትጫወት የተሰጠው ጥበብ የተሞላው አመራር የሚደነቅ ነው። ይኸው ጥበባዊ አመራር አሁንም ተጠናክሮም ኢትዮጵያ ዓለም አቀፋዊ ፈተናዎችን ሁሉ ተሻግራ ተገቢ ሉላዊ ደረጃዋን እንድትይዝ ያደርጋል የሚል ጽኑ እምነት አለን። ህዝባችንም ሰላሙን በመጠበቅና በማስከበር የጀመረውን አኩሪ ተግባር እንዲያጠናክር በዚሁ አጋጣሚ አደራ እንላለን። ወደ ሰላማዊ መንገድ የሚመጡ ታጣቂዎች ከእለት ወደ እለት ቁጥራቸው እየጨመረ ነው። እነዚህን ታጣቂዎች ተቀብሎ ወደ ሰላማዊ ሕይወት ለመመለስ የኅብረተሰቡ ተሳትፎ ምትክ የሌለው ነው። በመሆኑም ለዚህ ስራ የተቋቋሙ አካላት ከማህበረሰቡ ጋር ይበልጥ ተቀናጅተው እንዲሰሩ አቅጣጫ ተቀምጧል። በኃይልና በአመፅ ፍላጎትን የማስፈጸም መንገድ ከሽፏል፣ ውጤት እንደማያመጣም በተግባር ታይቷል። ይህንን መንገድ በማወቅም ሆነ ባለማወቅ የተቀላቀሉ ወገኖች ወደ ሰላማዊ የሀሳብ መድረክ እንዲመጡ ጥሪ እናደርጋል እናደርጋለን መንግስት ለሰላማዊ ውይይት ዛሬም ዝግጁ መሆኑን ደጋግመን እናረጋግጣለን የጸጥታና የደኅንነት ተቋማት የሀገርን ሰላምና ደኅንነት ለመጠበቅ እየከፈሉት ያለውን መሥዋዕትነት ምክር ቤቱ አድንቋል የሀገራችን ሁለንተናዊ ብልጽግና እስኪረጋገጥ ድረስ የጀመራችሁትን የአርበኝነት ተግባር እንድታጠናክሩ ደግመን አደራ እንላለን ዓለም አቀፉ ማህበረሰብ የኢትዮጵያን የሰላምና የልማት ስራዎች በመደገፍና እያስመዘገበች ላለችው ለውጥ እውቅና በመስጠት ያደረገው አስተዋጽኦ ምክር ቤቱ ያመሰግናል። ኢትዮጵያ በቀጠናው በአህጉሩና በዓለም አቀፍ ደረጃ ሰላምንና ደኅንነትን ለማረጋገጥ የነበራትንና ያላትን ከፍተኛ ሚና በመረዳት ዓለም አቀፉ ማህበረሰብ ሁለንተና ድጋፉን አጠናክሮ እንዲቀጥል በዚሁ አጋጣሚ አደራ እንላለን። የሀገራችን ብልጽግና አይቀሬ ነው። ከጅምሩ የተገኙ ውጤቶችም ይህንን ይመሰክራሉ። ሪፎርሞቻችንና ኢኒሼቲቮቻችን ፍሬ እያፈሩ ናቸው። ፈተናዎች እያለፉ፣ ቋጠሮች እየተፈቱ፣ ችግሮች እየተቀረፉ በመሄድ ላይ ናቸው። የኢትዮጵያ ተጠናዊ አህጉራዊና ዓለም አቀፋዊ ሚና ይበልጥ እየተጠናከረ መጥቷል። የሰላም የጸጥታና የደኅንነት ስራዎቻችንን ይበልጥ አጠናክረን ተቀናጅተንና ተናበን በማከናወን የሕዝባችንን እርካታ ለማረጋገጥ ያለንን ዝግጁነት በዚህ አጋጣሚ እናረጋግጣለን።